የእስልምና እምነት አስተምሮ ፍቅርና መተሳሰብን ማጠናከር በመሆኑ ይህንን መተግበር እንደሚገባ የሃይማኖቱ ተከታይ የደብረ ብርሃን ከተማ ነዋሪዎች ተናግረዋል። የአረፋ በዓል የእርድ በዓል በመሆኑ የእምነቱ ተከታዮች አቅመ ደካማ ወገኖችን በመደገፍ ማክበር አለባቸው ተብሏል። 1446ኛው የኢዳል አደሃ አረፋ በዓል በደብረ ብርሃን ከተማ በድምቀት ተከብሯል። ለጀኔ በቀለ ተጨማሪውን ይነግረናል። ኢድ አላድሃ ያረፋ በዓል ነቢዩ ኢብራሂም ልጃቸውን እንዲሰዉ ባላህ ትእዛዝ መሰጠታቸውን ተከትሎ በእርድ የሚከበር በዓል ነው። የሃይማኖቱ ተከታዮችም በየአመቱ እንደየአቅማቸው እርድ በመፈጸም ሲሶውን ለተቸገሩ ወገኖች፣ ሲሶውን ለጎረቤትና ለዘመድ አዝማድ፣ የተቀረውን ደግሞ ለቤታቸው ይጠቀማሉ። በደብረ ብርሃን ከተማ አስተዳደርም 1446ኛውን የአረፋ በዓል አስመልክቶ ያነጋገርናቸው የሃይማኖቱ ተከታዮች የነገሩን ይህንኑ ነው። አቅም ያለው በሙሉ እርድ ያደርጋል። ያንን እርዱ ያለው ሰው እንዲያርድ በዛ መልኩ እንዲታዘዝ ነው የሚፈለገው። እና የሶስት ቀናቶች የመብላት፣ የመጠጣ፣ የደስታ ቀን ነው። ድሆችም እንዳይቸገሩ እንዳይራቡ፣ በደስታ ከቤተሰቡ ጋር ከዘመድ ጋር እንዲያሳልፍ እርዱን አርዶ አከፋፍሎ እየበሉ የሚደሰቱበት ቀን ነው። የሸረፈ ነው የሚታረደው መጀመሪያ፣ በጉ ፍየሉም ሆነ የሸረፈ የሚታረደው በዛ አይነት ነው። ምንም እንከን የሌለው ከብት ነው የሚታረደው፣ አይኑ ያልጠፋ ቀንዱ ያልተሰበረ አካል ስንኩል ያልሆነ ከብት ነው የሚታረደው። በዓሉን ተከትሎ የሚፈጸም የእርድ ስነ ስርዓትም ካላህ ዘንድ መልካም ዋጋን ያስገኛል። የሃይማኖቱ ተከታዮችም ከበዓሉ ዕለት የሶላት ስግደት መልስ እርዱን ለመፈጸም በፍጥነት ወደየቤታቸው ያቀናሉ። ከዛሬ ጀምሮ በዚህ ሶስት ቀያም ተሽሪቅ የሚባሉት ከነገ ነገ አንድ ከነገ ወዲያ ሁለት ሶስት ቀን ድረስ ያሉት ከዛሬ ጀምሮ በሰፊው እርድ ይካሄዳል። የቻለ ሰው በግ ለብቻው ፍየል፣ ከብት ያርዳል። የሚያርደው ሰው በሚያርደው መጠልክ አላህ ሱብሓነሁ ወተዓላ አጅር ክፍያ ይከፍለዋል። አይደለም አቅም ያለው ሰው በነፍስ ወከፍ ለቤተሰቡ ሁሉ ቢያርድ ተመራጭ ነው የሚሆነው። ለቤተሰቡ ለልጆቹ በእያንዳንዱ ልጅም ስም ቢያርድ ትልቅ ተጠቃሚ ነው የሚሆነው። ጥሩ መርጦ ማረድ ይወደዳል። ለኢድ አል አድሃ የአረፋ በዓል እርድ የሚፈጽም የሃይማኖቱ ተከታይም ከቀናት ቀደም ብሎ የሚፈጽማቸው ትዕዛዛዊ ዝግጅቶች መኖራቸው ይነገራል። ጥፍር አይቆረጥም በዚህ በአስር ቀን ውስጥ ማለት ነው። ለዚህ እርድ ሲባል ጸጉር አይላጭም። ይህን ዝግጅት ያደርጋል ሰውየው። ይሄን እርድ የሚያርድ ሰው ልክ መካ ላይ ሀጅ ዚያራ የሚያደርግ ሰው የሚያደርጋቸው ስርዓቶች እዚህም ማለት ነው ውዱ እያ የሚያርድ ሰው ያን ስርዓት ያደርጋል። በዓሉ ሲከበርም ማህበራዊ ትስስር እንዲጎለበት ሙስሊሙ ከክርስቲያኑ ጋር በአብሮነት ያሳልፋል። በዋናነት ግን ችግረኞች በማጣታቸው ምክንያት በዓሉን ተከፍተው እንዳያሳልፉ ያለው ከሌለው ጋር ተካፍለው በደስታ ያሳልፋሉ። ጊዜው እንደምናውቀው ነው፣ ብዙ ችግርተኛ የበዛበት ነው። በተቻለን መልክ ደግሞ ለተችሎቹም ያለን በማካፈል በመተዛዘን በመልካም ዳዋ በመደራረግ አላህን ፍሩ በመባል የሰው ልጅ አላህ ሲፈራ ሁሉም ነገር ሊስተካከል የሚችላ ሰላሙ የሚመጣ የሚኖረው ድንነቱ እንዲቀንስ ሊስተካከል ፖለቲካ ላሉ ችግሮቻችን ሊፈቱት የሚችሉ አላህን ሲፈራ ነው። አንድ ሺህ አራት መቶ አርባ ስድስተኛው የኢድ አል አድሃ ያረፋ በአለም የሃይማኖት መሪዎች የመንግስት የስራ ኃላፊዎችና ና የእምነቱ ተከታዮች በተገኙበት በደብረ ብርሃን ከተማ አስተዳደር ሰላማዊ በሆነ መልኩ ተከብሯል።